ሰላም እንዴት ናችሁ? አማን ጤና ይስጥልን፣ አለሁ እኔም። መሪ በጣም አመሰግናለን። ሞገስ ሰላም ነው። ዘማሪዬ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ቤታዬ መጣሽ፣ አሁን ከፈትኩ። ቴንኪው

ቲክቶክ ላይ ያነሱኛ ሊጠሉኛ፣ በየጊዜው ርዕስ እየተፈለገ። ለማንኛውም ገባ ነው፣ ሌላ ጉዳይ ነው። ፀጉሬ እንደሆነ አርጅቶላችሁ ለአድዋ የተሰራው ሽሩባ መማር አለባቸው። ምረት ማግኘት አለባቸው ትምህርት መማር አለባቸው። ንዩ ንጹሕዬ ተማሩ፣ ምረት ማግኘት መማር። ለምን ተባልሽ ብሎ ስለጠየቀኝ ነው። መማር አለባቸው። አባትሽን ያወጡልሽ ወንድሜን ያወጣል። ዋው ይችልበታል። መማር ጓደኛ የአባቴ እንደ ባወጣልኝ በአምስተኛው ቀን አረፈ። የአባቴ ጓደኛ ነበር ያወጣልኝ። ማያረጅ ስም ነው። ወደፊትም አንቱ ቢባሉ ራሱ ማያረጅ ስም ነው።

ስትጠራይ ማለት ነው። ቤቴል ቤቴል እያለች ከምትጠራ ቤታ ቤታ ቤታ ትለኛለች ሁሉ ጊዜ ማለት ነው። በቃ ባያቸውን ቤታ ቤታ ነው ምት። ከዛ በቃ ቤታ ሆኖ ቀረ። ከዛ እኔ በዛው ራሴን ቤታ የቤት ስም እኮ አለ ነው ማማ ነው አስናቀች ነ ብላ ወጣችልኝና ሰው ሁሉ እና ምን ይለኛ ወንድሞች ያናዱኝ ነበረ አስናቀች እያሉ ግን እኮ አሪፍ ነው እኮ እንዴ! ግን አይ ቲንክ ይሄ ስም ትርጉም አለው። ትርጉም አለው እኮ ትርጉም አለው። ታይቷታል አስናቀች፣ የወደፊቱን ነው። አያትሽ አይተውታል። አስናቀች ነው አያት ያወጣችልኝ። እኔ እንካ ነው እንካ ምትባል፣ ኢትዮጵያ ላይ ድሮ ዘፈን ድሮ ነበረች፣ ነው ምትባል እና ድምጿ በጣም ነው የሚጮው። ለዛ መሰለኝ እንጋ ትጮ ነበር እኔ ልጆ አልቀሸም። አንድ የአያቴን ግቢ ተከራይቶ የሚኖር ሰውዬ ማለት ነው መማር ቤት ለቆ ወጣ። ቤቱን በጣም የሚወደደው አያቴ ግቢ መኖሩን ስድስት ሰዓት ከምሳ ሰው ለምሳ ከስራ ሲመጣ ግን እኔ የምጮው ነገር መረረው ቤት ለቆ ወጣ። መቤቴ ቤት ለቆ ከብነባለ ባለቤቱ ወፍራም ነበር ወፍራም ነበር ግን ሳድግ ሳድግ እየከሳሁ ቀጭን እየሆንኩ መጣ ከዚ ዛለመድሽ ነውን እንዲ ልጆኝ በጣም ድንቡጫ ነሽ። ወፍራም ነበርኩ፣ እኔም እንደዛ ነበርኩ አሉ ወፍራም ነበርኩኝ በጣም ዓይንም የሚገባ የለም ግን ከዛ ታመምኩ ደግሞ ልጆንሽ የሰዋይናም አይጠፋም የሰዋይ ምን እንደሆነ ባላውቀውም ታምሜ ከሞት የተረፍኩት አሉ። እኔ ባለፈው በጣም ያተረፈች ሙስሊም ናት። ሙስሊም ሴትዮ በጣም እናቴ ይዛኝ ስትሄድ መኪና ወደ ጎንደር ከአዲስ ዘመን ወደ ጎንደር ስትወስደኝ መሀል ላይ ይሄ መኪናው ላይ በቃ ሞትኩባት ማለት ይቻላል። እና በቃ አቅፋ ምን ብላ እናቴና እንትን ብላ ያረዳቻት ሙስሊም እናትና በጣም ትልቅ ክብር አለኝ። በዚህ አጋጣሚ ባለሆነ እኔ እኮ ባለፈው ነግሬሽ ነበር። ስንቱ ሙሉ ማነ ልጁ አባቴ ቁልቢ ገብርኤል በእግሩ መሄድ የነበረው ለዛ ነበር ከሞቱን የተረሽን ነው። ሆስፒታል ብዙ ጊዜ እንትን ብዬ ነበር ግሉኮስ እንትን እያለ